ያልተገባ የዋጋ ጭማሪ አዩኝ አላዩኝ ብሎ መጨመር በምንም ተአምር ትክክል አይደለም። የንግድ ህጉ በትክክል ሊያርም የሚችል ስለሆነ ህጉን መሰረት አድርገን እኛ ስራ መስራታችን ስለማይቀር፣ ነገር ግን ቀድሞ ህግ ማክበር ይጠቅማል። ሌላ የመጠቀሚያ ጊዜ ያለፈባቸውን ምርቶች ለሸማቹ ማህበረሰብ ማቅረብ ነው። ይህ በጣም ትክክል አይደለም። የመጠቀሚያ ጊዜ ያለፈበት ምርት ለህዝብ ማቅረብ ለሸማች ማህበረሰብ ማቅረብ እኔ ሌላ ጥላቻ ያለው በህዝብ ላይ ጥላቻ ያለው ግለሰብ ካልሆነ በስተቀር ጤነኛ አእምሮ ነው ብዬ አላስብም። ስለዚህም መታረም መስተካከል ያለበት ነገር ነው። ከዛ ባለፈ ህገወጥነት ላይ የተቋሙ ርብርብ ብቻ ለውጥ ያመጣል ተብሎ አይታሰብ። የህዝብ ተሳትፎን የሚጠይቅ ጉዳይ ነው። ስለዚህ ህገወጥነት ላይ የንግዱ ማህበረሰብ በሚመለከትበት ሰዓት ላይ ለንግድ ተቋሙ ተቆማ መስጠት ይጠቅማልና ይህን አደራ ማለት እፈልጋለሁ። ሸማቹ ላይ መስተካከል ያለበት ነገር አንደኛ ያልተገባ የዋጋ ጭማሬ ሲፈጠር አሜን ብሎ አምኖ ተቀብሎ ግዢ ከመፈጸም ቢያንስ እንኳ ይህንን ሊያስተካከል የሚችል የንግድ ተቋሙ በተዋረድ ያለውን ንግድ ተቋም በስልክ መንገር ተገቢ ይሆናል የሚል እምነት አለኝ። ከዛዎች የኢንዱስትሪ ምርቶችንም ሆነ የግብርና ምርቶችን ዋጋ ተወደደ ሲባል ከአቅም በላይ ተበድሮም ቢሆን ገዝቶ ከማከማቸት እንዴት ተወደደ ብሎ በትክክልም መረጃ ከንግድ ተቋሙ መውሰድ ተገቢ ነው በጣም መጥፎ ልምድ ሆኖ የምናየው ተወደደ ሲባል የባሰ ሳይወደድ ብሎ ምርት መሰብሰብ አለ በየቤቱ ስለዚህ እሱ መስተካከል አለበት ሸማቸው አካባቢ ክልላችን ዞናችን ከሌሎቹ አቻ ዞንና ክልሎች ወደኋላ የቀረንበት ዘመን ነው ይህ ሶስት ዓመት ስለዚህ በተሻለ መንገድ እንመነገድ መንቀሳቀስ እያንዳንዱ ግለሰብ ያሰበውን ለመፈጸም ሰላማችን ማረጋገጥ የጸጥታ ተቋሞቻችን ስራ ብቻ ይሆናል ብለን አናስብ። ስለዚህ የንግድ ተቋም እቅድ አቅደናል ብለን ስንል እቅዳችን ስኬታማ ሊሆን ወይም ባሰብነው ልክ ተግባራዊ ሊሆን የሚችል የተረጋጋ ሰላም ሲረጋገጥ ስለሆነ ይህንን በጋራ ጥረት ሰላማችን መመለስ የምንችልበት እድል መፍጠር ተገቢ ነው። አመሰግናለሁ።